ቤተሰብ ላይ ያለ እንባ እና ሀዘን አሳየኝ። በመንፈስ እጸልይ። ፍትህ የሚፈልጉ ጀስቲስ የራቃቸው የት ሄጄ እውነት ይነገረኝ ማን ይፍርድልኝ የሚሉ በየጓዳ የሚያነቅሱ የሚያነቡ በርካታ ቤተሰቦች አሉ። የአባት እምባ ለእናት፣ የእናት እምባ ለልጆች፣ የልጆች እምባ አልፎ ትምህርት ቤታቸው እስኪታወቅ ድረስ ብዙ ፋሚሊዎች ፍትህ ይፈልጋሉ። ፍትህ ያጡ ቢችሉ ከኢትዮጵያ ውጭ ቢወጡ ደስ ይላቸዋል። መንገዱን አጥተው ቁጭ ያሉ ሰዎች አሉ። በሰሜን ቢሞክሩ በደቡብ ቢሞክሩ ብዙ ገንዘብ ነው ወጪው። እንዴት አድርጌ ልውጣ? ብንወጣ ከባድ ነው። ከይዙ ድምፅ የሰማሁት የመጀመሪያው የፍርድ ኃይል አለኝ ጌታ ለቤተሰቦች ወጥተዋል አለ። በርካታ ቤተሰቦች ሲስቁ አየው። ልጆች ከእናታቸው ጋር ሲተቃቀፉ አየው። ለቤተሰብ ዛሬ ማለዳ ተፈረደ። ሁለተኛ፣ በጣም ስሙኝ። እንደ ዜጋ ኢትዮጵያውያን በጽድቅ የሚኖሩ በሀቅ የሚነግዱ አላጭበረብርም የሚሉ በየስ ስፍራው ግን ካጡት ሚዛን ከተዛባው ሚዛን የተነሳ አገርን የጠሉ መንግስትን ሳያቁ የጠሉ ሰው የለም ብለው የቆዘሙ ዜጎች አሳይ ፊታቸው ላይ እምባን ያለው ውስጣቸው ደምቷል። በልብስ ሸፍነውት ነው ያለው በሚታይ ውጫዊ ነገር ሸፍነውት ኢትዮጵያዊ ነኝ ብሎ ለመናገር እስኪፈሩ ድረስ አገራቸውን እስኪጸየፉ ድረስ የፍትህ እጦት ያለባቸው ሰዎች አየሁ። በምድራችን ላይ እግዚአብሔር እንዲህ አለኝ። ሉዓላዊ ነኝ አለ። ስሜን የማይቀበሉ እንኳን አገሪቱ ላይ ቢኖሩ አለኝ በሉዓላዊነቴ ለዜጎች እፈርዳለሁ አለኝ። ለመላው ኢትዮጵያውያን ይሄ ወር አለ ጌታ የፍርድ ወር ይሆናል። ለሰሜን ፍርድ ይሆናል። ለደቡብ ፍርድ ይሆናል። ምስራቅ ምዕራብ፣ በጌታ በኢየሱስም ዜጎች እልል ማለት ይጀምራሉ። ስደት ያቆማል። ለዛ ማን መስፈርቱም ያሟላ መስፈርቱን ይሄ የሚፈልገው አትሞስፌር አለ። ይሄ ጀጅመንት ዝም ብሎ አይመጣ ዝም ብሎ አይነት ጀጅመንት አይቻላቅም የሚፈልገው ካራክተር አለ። የህዝቡ ጩኸት ከባድ ስለነበረ ሙሴ አንድ ነገር ጀመረ። ይሄ ዋን ተዋን አጥቅቶ ገሎ ህዝብ ነጻ አይማውጣት የግል ግለት ናቹራል መነቃቃት አይታችኋል። እኛ ጋንዳኔ ብቅ ምትለው ሪቫይቫልን ቀይራል ሆነገ ነገር አረጋለሁ፣ ቸርቼን እንዲያረጋሉ ምንላት፣ እቺ ተፈጥሯዊዋ ሩቅ ማት ሄደዋል። ሙሴ አንዱን ግብፃዊ ገደለውና ጠበረው፣ በየቀኑ እንደዚህ ሊያደርግ ፈለገ። እግዚአብሔር አየና እኔ ምፈርደው አለ። በሰው ጡንቻ አይደለም አለ፣ በራሴ በቂ ነኝ አለ። ሙሴ አሁን የምታደርገው እንቅስቃሴ ስለማያስፈልገኝ አስቆምሃለሁ አለው። ስሙን፣ ዝናውን፣ ችሎታውን፣ ፐርሰናል ዚሉን ማጥፋት ፈለገ እግዚአብሔር። ዛሬ ከፍርዱ በፊት አለ ጌታ፣ ጠላታችሁን ከመጣሌ በፊት ለእኔ የማይመች ካራክተር አለ ጌታ በህይወታችሁ አይቀጥልም። ስሙኝ ህይወቴን የቀየረ ቃል፣ ለፈተና ለቻሌንጅ፣ ለብዙ ነገር የተጋለጠ ህዝብ አሁን የሚያሳርፈው ሰው ይፈልጋል። ስለዚህ መጀመሪያ ሙሴ ተሰደደ። ቁጥር አንድ የሚመች ቤት ለቀቀ። የሚመች አልጋ የሚመች እንጀራ አበላል፣ አለባበስ ሁሉ ለወጠ። ወረደ። ሙሉ ማንነቱ ተጣል። ሄዶ ሱ ብቻ ይመስላችኋል። ምድረ በዳ ላይ ጥቂት ሴቶች መጡ ውሃ ሊቀዱ የዮቶር የካህኑ ልጆች፣ ግመላቸውን ውሃ ላይ ያጠጡ መጡ ውሃ ላይ ያጠጡ ሲመጡ ዱርዮች መጡ፣ የሰፈር ጎረምሶች ተማቷቸው። ሙሴ መጣና ወንዶቹን መታ፣ ሴቶቹን አስመለጠ፣ ውሃ ቀዳላቸው፣ ግመላቸውን አጠ ሁለተኛ አገልግሎት የሙሴ ከሜጋ ቸርች ከሜጋ ከታዋቂነት ከዝነኝነት ስሞል ግሩፕ ማገልግ ማገልገል በቃ የተመታ ዝና፣ የሌለው ምንም እይታ የሌለው ወርዶ እህቶችን ማገልገል፣ ውሃ መቅዳት። ጭራሽ ስሙ ጠፋ፣ ክብሩ ጠፋ። እግዚአብሔር እንዲህ አለ፣ አሁን ልፈርድብህ ስለምፈልግ ይሄን ሁሉ ያስጣልኩ ላዋርድህ አይደለም አለ። ያ ብቻ አይደለም፣ ስሙን አጣ፣ ዝናውን አጣ፣ ውሃ ቀጂ የሆነ ወርዶ ጭራሽ የነ ዮቶር በጠባቅ ይሄዳ ልብሱ በግ በግ ይላል። አሁን የሚሸተው በግ በግ ነው። ቢያቅድ በግ መጠበቅ ነው። የእግዚአብሔር ችሎታ በማንም መስራት እንደሚችል ያሳይ ሙሴን ከላይ ወደ ታች፣ ከዝነኝነት ወደ ምንምነት ዜሮ የገባበት ምክንያት ምንድን ነው ብዬ ስጠይቅ በኋላ እመጣበታለሁ እኔ በጣም በጣም የሚገርመኝ ከስም ጀምሮ አወለቀ። ዝና ወለቀ። አድሚኒስትሬሽን ቶፕ ነው። ሙሴ ተምሯል ግብፅ ሀገር ላይ ዝም ብሎ ጀልጃላ ሰው አይደለም። ሊደርሽፕ ጥግ ነው። በዚህ ዘመን ዶክትሬት ሊኖረው ይችላል። ሁሉን ነገር አስተው በግ ጠባቂ የሆነ ውሃ ቀጅ የሆነ የትንሽ ስሞል ግሩፕ የእህቶች ባይብል ስተዲ መሪ ሆን። ጭራሽ ተራራው ሲቃጠል ሄደ አየና መጣና፣ እግዚአብሔር አውልቅ ይወዳል። ጫማን አውልቅ። ስሙ ወለቀ፣ ዝና ወለቀ። ምን ያለው ቅልቃለሁ። ሰውየው ጥርሱ ነው የቀረው፣ ሁሉ ወለቀ። ምን እያረክ ነው ጌታ ሲለው ሁሉንም አወልቀው አለ። እኔን እንዲለብሰኝ አሁን እግዚአብሔር እንደዚህ ያለው። የምስራቹ ዋዜማ ከፍርዱ በፊት ጀጅመንቱ ሊጀምር ነው፣ ተዘጋጁ። ከፍርዱ በፊት አንድ የሆነ ድራማ የሚመስል ነገር አሳየው ሙሴን። ግራ ገባው። ሙሴ ልልክ ነው አለው። የት ነው የምትልከኝ? ህዝቡ ነፃ እወጣለሁ በአንተ ነው ነፃ ማወጣው። አፍ የለኝም ደካማ ነኝ እኮ የምፈልገው እሱን ነው እኔ ከአንተ ጋር ወጣለ። ምን እየሆናችሁን ወገኖች? በጣም ይዩት ታሪኩ፣ ዝም ብሎ ጨዋታ አይደለም። ብዙ ነገራችን ወልቋል። አለን የምንለው ልምዶቻችን ጠፍቶብናል። ምናቃቸው ጥበቦች ሁሉ የሉንም። ምንድን ነው ብየ ሳስብ ሚመቸኝ እሱ ነው አለ ጌታ። በትሩ ሲጥል ምን እንደሆነ ታውቃላችሁ? ምንድን ነው የሆነች ሚለው? እባብ ሆነች ይላል ሙሴ ሲሸሽ፣ እግዚአብሔር በጭሮ በኩል ያዘዋለው። እኛ ይህን ታሪክ አንሸንት ሂስትሪ ማንበብ ወዳለሁ፣ አንዳንድ ታሪኮች ይመስጡኛል። እና ወደ ኢጅፕት ስገባ እባብ፣ ኮብራ፣ የሚተላልቁ ዘንዶች ትርጉም አላቸው ገና ሳይገባ የፍርዱ ዋዜማውን፣ ይሄ አላርም አፕታይዘር ይባላል። ዛሬ አፕታይዘር መጥቷል። ዋናው ኮን ይመታ ነው፣ ከመመታቱ በፊት ልክስክሱ ይመታል። ይሄ መንገድ የሚጠልፍን ጌታ ይመታዋል። የፈርዖን አብዛኛው ፈርዖኖች እንትን አላቸው። ሄልሜት ላይ የሚያደርጉት ፊት ለፊቱ ምንድን ነው ያለው? የእባብ ቅርጽ ነው ያለው። እባብ ባይኔቸር ምንድን ነው? ኪንግደም፣ መንግስታቸው የሚጸናበት ነው ይላሉ። ዊዝደማችን ነው ይሉታል። አገር የሚጠብቀው እባብ ነው ብሎ ነው የሚያምኑት። እባብ ለኢጅፕሽያን ቦታ አለው። እባብ ለአገር አቀፍ የሆነ ፓርላማው ላይ ብትገቡ እባብ ነው። ገዥው የሚሾም እሱ ነው፣ የሚመራ እሱ ነው፣ ጥበብ ሰጪ እሱ ነው፣ ፒራሚድ የሚያሰራው እሱ ነው። ነገራቸው በሙሉ ከእባብ ለእባብ ወደ እባብ ነው። አሁን ሙሴና አሮንን ግቡና አለ፣ የታመኑበትን እመተዋለሁ። የግብፅ ጠንቋዮች እባባቸው ሲዋጥ እጃቸው ምን ቀረ? ባዶ። ትላንት አስማት ነበረ። ትላንት ፌክ ነገር ይዞ መጥተዋል ቸርች። ትላንት በሆነ ነገር አጭበርብረዋል። እግዚአብሔር አለ፣ ባዶ እጅ አስቀራቸዋለዋል። የሚሰሩበት ማምታቻ ተመታ፣ ዛሬ የሚያጨበረብሩበት ክፋት ተመታ። ዛሬ ለምን ባዶ እጃቸውን ኑ ስል፣ ከዚህ በኋላ ለኤሎሂም ያጨበጭቡ ዘንድ፣ ለኤልሻዳይ ለአዶናይ ያጨበጭቡ ዘንድ ኪሳራ ውስጥ ይገባሉ። ህዝቡ በትቢት ተሞላ። አሁን እግዚአብሔር እንደዚህ አለ እያደጋገምኩ አንድ ብቻ አይደለም አለ ተከታታይ፣ አንድ ሁለት፣ ሶስት ብሎ እስከ አስር ፈርዳሉ። አስሩም ፍርዶች እያንዳንዳቸው እኛ ከመኋላ ህጻናት ከሰንዴ ስኩል ስለለመድናቸው ነው። የሆነ ጀርባቸው ላይ ሂስትሪ አለ፣ የሆነ ምስጥር አለ። ዝም ብሎ አይደለም፣ በዘመናት መካከል እግዚአብሔር የሚሰራው አሰራር ነው። ኢቨን ዛሬም ይሰራዋል። የመጀመሪያው ጃጅመንት ፍርዱ ምን ላይ ማረፍ ነበረበት? ውሃቸው ላይ ባህራቸው ላይ ማረፍ አለበት። ለምን በሉኝ ባህሩ ላይ ሶስት አማልክት ይመለኩ ነበረ የመጀመሪያ ኩኑም ይባላል ሁለተኛው ሄፕ ይባላል ሶስተኛው ኦስትሪሲ ይባላል ሶስት አማልክት አሉ ገብታችሁ ጎግል ማድረግ ይችላላችሁ የሚታወቅ ነው ኢጅፕት ሄዳችሁ ብጠይቋቸው እነዚህ አማልክት እነ እስራኤል እነ ሙሴ በነበሩበት ጊዜ ባህሩ ላይ ሆነው ይመለኩልሃል አንድ ግብጻዊ ጠርተህ ኢንተርቪው ብታደረጉ ምን ይላል መሰለ ናይል ውስጤ ነው የሚልህ አሁን እኛ ሀገር አዲስ አበባ ውስጤ ነው እንትና ውስጤ ነው ትል የለ ናይል ውስጤ ነው ይለኋል አባይ ትምክት ነው። ናይል ሪቨር ለነሱ ኩራት ነው። ባህሩ ብቻ ይምሰልህ። እነዛ በስላሴ ተመስለው ሲያምታቱ የነበሩ እነ ሄፒ የሚባሉ እነ ኩኑም የሚባሉ መናፍስቶች ለረጅም ዘመን ይመለኩልሃል። አሁን እግዚአብሔር አየ። ባህሩ ላይ ለረጅም ዘመን የሚሰራው መንፈስ የግድ መቀጣት አለበት አለ። ይሄ ቅጣት እማያዳግም ምትመታለዋል። ልክ ይህን ከመምታቱ በፊት ግን ሂስቶሪውን ስታጠኑ ምን ተብሎ ይታመናሉ? አሉ ፈርቲሊቲ ስፒሪት ናቸው ነው የሚባለው። የልማት የአግሮ ኢንዱስትሪ፣ የእርሻ የቆስጣ ሰላጣ ልማት ይባላሉ አሉ መናፍስቶቹ። ይሄ ሽንኩርት ዱባውን ይሰጡናል እና የሚያኖሩ እነሱ ናቸው። ኑርልን ሄፒ፣ ኑርልን ኩኑም እያሉ ነው ወርሽ የሚያደርጓቸው። ህፃናት ይሰዋሉ፣ ወንዶች ይገደላሉ። ባህሩ ኖርማል አይደለም። ንክኪው ከጥንት ዘመን ካለ መንፈስ ጋር ነው። እግዚአብሔር አየ። ዋነኛው አጀንዳ ህዝቡ ነፃ ማውጣት ብቻ አይደለም አለ። እያንዳንዷ ጣዖት ይፈረድባታል። ይህ ብቻ አይደለም። እነዚህ ሶስቱ መናፍስቶች አሳ አጥማጆችን ይጠብቃሉ። ከተለያየ አውሬ አሳ አስጋሪዎችን ጋርድ ያደርጋሉ። የአሳ አጥማጅ ጠባቂ የከተማው ውበት። ምን አይነት መንፈስ ነው? እያንዳንዱ ሰው አይኑን ወደ ላይ እንዳያነሳ ያኖራል። እግዚአብሔር ሞኝነት አሁን እንዲኮን የተደረግ ነው ሰሞኑን አንድ ወዳጅ አለ። ስሙን ስላላነሳው የሆን ኦንላይን ስራ ምናምን ብሎ እዛ ውጭ ሀገር አግኝቼው ነው ትንሽ ብርን ያለችው አካውንት ውስጥ ምናለ ብነግድባታል አለ። ደርሼ እስክመጣ ኦንላይን ብር አስገባ አሉት። ወዲያው ሲያስገባ መጀመሪያ መቶ ሺ አስገባ አሉት። ቀጥሮ ሰላሳ ጨምር አሉት። ሁለት መቶ አፍሰ ተውጣል አሉት። ያለውን በሙሉ ከሰጠ በኋላ ፌክ ነው አንተ በተለይ አሁን ይሄ የምሰብከው አሁን አይደል የሚገባችሁ፣ ከሆነ ዓመት በኋላ ነው የሚገባችሁ። እንደሚያኖረን እግዚአብሔር ሰብከን እንደሚያበላ እንደሚያለ ሁሉን እንደሚሰብ ሰብከን ስናየው ሙትት ታርጎት መንፈሱ ምን ይላል? መኖር ካለማ እንደነዚህ ነው እንጂ ግባ በዚ ግባ በዛ የሚል አየ። በግብፅ ውስጥ የተለመዱት እነዚህ መናፍስቶች ህዝብ ያኖራሉ ተብሎ ነው የሚታመነው። ባህር ላይ ስላለ ይላል አንድ ግብፃዊ፣ ኖራለሁ፣ አይርበኝም። ጭራሽ እንደውም አንድ ታሪክ ምን ይላል? ረሃብ ከልካይ መንፈስ ይሉታል ኩኑ ምን አሁን እግዚአብሔር መጣ። ኩኑም ነው የሚያኖራችሁ? አዎ ኦስትሪስ ነው የሚያኖረው? አዎ ሄፒነሽ ምታነሳችሁ? አዎ አሳይሻለሁ አለ። እንዴት ባህር ላይ ሆኖ ያኖራል የተባለውን ምታው፣ ባህሩን አለው። ምን ይሆናል? ወደ ደም ይቀየራል። ምንድነው ምክንያቱ? ከዚያን ቀን ጀምሮ እንደሚያበሉና እንደማያበሉ እንትያያለን። ማን እንደሚያኖር፣ ማን እንደሚያበላ፣ ማን እንደሚፈርድ፣ ማን እንደሚያበላ ይታያል። እነዚህ ሶስቱ መናፍስቶች ሲመለኩ ነበርና አሮንና ሙሴ ሄዱ። ባህሩን ምቱት አላቸው። ባህሩን ሲመቱት ውሃ ወደ ምን ተቀየረ? ወደ ደም። የመጀመሪያ የሆነው አሳ ሞተ ይላል። አሳዎች ሲሞቱ ከተማው መሽተት ጀመረ። አሁን እግዚአብሔር እንዲህ ሊጀምር ነው። የትኛውም የመናፍስት ዓለም የትኛውም የጣዖት ዓለም እንደማያኖር ሊያሳይ ነው ጌታ። ብቸኛ የእግዚአብሔር ክንድ ብቻ እንደሚያኖር አምላክ፣ እሱ ብቻ እንደሚያኖር እሱ ብቻ አይደለም። ሰባት ቀን ሙሉ ሻወር የለም ንጉሱ የት ይታጠብ? ደም ነው። ሲቀዳ ብድግ አርጎ ሲያፈሰው ምንድን ነው? ደም ነው። ኩኑም ድረስ ከየቲ ድረስ ሄፒ ድረሽ ከየት ድረስ አምላኬ ከተነሳ ያራወጠ ይገርፍላ መታጠብ አቃታቸው። ሚበላ ጠፋ። ከተማው በረሃብ ሊያልቅ እግዚአብሔር መፍረድ የጀመረው ለምን እንደሆን ታውቃላችሁ? ለረጅም ዘመናት ከኛ ውጪ ሚያኖር የለም። በዚህ ግባ፣ በዚህ ወጣ፣ ገንዘብ ማግኘት ቤት ማግኘት ከፈለክ መንዳት ከፈለክ የሚል ፕሮግራም አለ። አሁን ደግሞ የበረከት ምንጩ አንድ ብቻ ነው። ይሄን አንድ ጌታ ለማሳየት አለ፣ ፌኮቹን እዘጋሉ አለ። ውሃ ወደ ደም መቀየሩ የሚያሳየው የመጨረሻ ወንድ በተወለደ ጊዜ ወደ ምን ውስጥ አሉ ተባለ? ወደ ባህር ውስጥ። ይሄ ህግ የወጣው ከየት ነው? ከፈርኦን፣ ከቤተ መንግስት። ምን የሚለው ጎጣ ወንድ ሆኖ ከተወለደ አለ እንዳያችሁት ዕብራውያንን ቀጥታ ይዛችሁ ባህሩ ላይ ጣሉት። እኛ ሁላችንም ይመስለን ወንድ ቅነሳ መስሎናል፣ አይደለም ጉዳዩ ወንድ ቅነሳ አይደለም። ጭራሽ መንፈሱ ምን አማረው መሰለ፣ የግብፅ ህፃናት ጨርሶ። ኩኑምና ሄፒ የሚባሉ መንፈሶች ድሮ በምናቀው መንፈስ ህፃናት ጨርሶ፣ ትዝ ይላቸዋል ከእንደ ቤ የገጠመ ምናምን የበሉት ጨርሰው። ምን አማረው መንፈሱ የእስራኤል ወንድ ወንዷ አማረዋ እግዚአብሔር አየና፣ የእኔ ልጆችማ አይበሉም። ወንድ በተወለደ ጊዜ ወደ ዋህር ጣሉት። የእስራኤል እናቶች ጀግና ናቸው። ወዲያው ራሳቸው ተገላግለው ጠቅለል አድርገው ገቢ ለእግዚአብሔር የመጨረሻ እግዚአብሔር ፍርድ ምንድን ነው? ደም የለመደው መንፈስ አለኝ። ደም የጠጣው መንፈስ ራሳቸው፣ ከዚህ በኋላ ደም ይጠጣሉ አለ። አንዳቸውም በግብፅ ውስጥ ቼክ አርጉ፣ ሂስትሪ ማለት ነው። በዛች ሰባት ቀን የበላ የለም፣ የጠጣ የለም። የሚበላው እስራኤል ነው፣ የሚጠጣው እስራኤል ነው። ሁለት አይነት ነገር ይሆናል አለም ላይ ከዛሬ ማታ ጀምሮ ፍርድ ይሆናል።